ነጻነት ሄዳ ይህን ነገር ማስተካከል ስለምትችል እንደ ግዴታ አድርጌ እጃቴጄ እነሱን ቀፍታ ጠይቃ አስታርቃቸው ምትመጣበትን መንገድ ብዙ ጥፋትን አጥፍታለች። እጅግ በጣም ብዙ ነገሮችን አበላሽታለች። በተለይ ነጻነት እንደምታውቋት እንግዲህ ወደ አዲስ አበባ መታለች። ያው አብርሽና ሩታን በድጋሚ ልታስታርቅ ልታወራቸው ወደ አዲስ አበባ እንደመጣች እንግዲህ በደንብ መረጃ ደርሶናል። እሷም እንግዲህ ወደ አዲስ አበባ መጥቼ አንዳንድ ነገሮችን አወራቸዋለሁ እና እነሱም እንዲታረቁ በጣም ፈልጋለው ያበላሸውትን ነገሮችን በሙሉ አስተካክላለሁ ብላ ቃል ገብታለች ማለት ነው። እንግዲህ እንደምታውቁት እነሱ የመጨረሻ ቪዲዮ ብሎ የሰሩት በተለይ ሩታ ምንም አይነት ፍላጎት እንደሌላትና ካሁን በኋላ ምንም አይነት ከአብርሽ ጋር ግንኙነትም እንደማይኖራት በደንብ ተናግራ ነበረ። እንግዲህ በጣም ብዙ ሰዎችም አዝነዋል። በጣም ብዙ ነገሮች ተፈጥሯል። በተለይ ከቤተሰብም የወጣ ትልቅ መረጃ አለ። በተለይ ከሩታ ቤተሰብ እጅግ በጣም አሳሳቢ የሆነ መረጃ ወጥቷል። ይህም ነገር እንግዲህ በሰፊ ምና ይሆናል። ለዚህ ቻናል አዲስ ከሆናችሁ እንግዲህ እንደተለመደው ቪዲዮችንም ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ እንግዲህ ውድ የቻናል ቤተሰቦች እጅግ በጣም በጣም ብዙ ነገሮች ተፈጥሯል። በተለይ በሩታና በአብርሽ ጉዳይ ብዙ ሰዎችም ተስፋ ቆርጧል። ለማስታረቅ ያልሞከረ ሰው የለም። እጅግ በሚገርም ሁኔታ እንግዲህ ያው እንደምታስታውሱት ከሆነ ሩታ ከአብርሽ ጋር ምንም አይነት ፍላጎት እንደሌላት፣ ከሱ ጋር አብራ መኖር እንደማትፈልግ በተደጋጋሚ ስታወራ እንደነበረ በደንብ እናስታውሳለን። ሆኖም እንግዲህ ያው አብርሽ ደግሞ በጣም ይቅርታ ሲጠይቃ ሲለምናት ከርሟል። እንግዲህ በዚህም የተነሳ ነጻነት ደግሞ አንድ ውሳኔ ለመወሰን ተገዳለች ማለት ነው። እንዳበላሸሁት ሁሉም ነገር ለማስተካከል አዲስ አበባ ድረስ መጥቼ ሁሉንም ነገር እነግራቸዋለሁ፣ ሁሉንም ነገር እንግዲህ በሰላም እንዲፈቱና እለምናቸዋለሁ፣ ለማስታረቅም የቻልኩትን ነገር ሞክራለሁ ብላለች። በተለይ እንግዲህ የነጻነት ወንድምና ነጻነት እጅግ ከተጣሉ በኋላ ብዙ ነገሮች ከተፈጠሩ በኋላ በተለይ የነጻነት ወንድም እንግዲህ አብርሽና ሩታ እንዲታ ካረቁ በፍጥነት እንግዲህ ወደ አዲስ አበባ እንድትሄድና ሁሉም ነገር እንድታስተካከል እንደዛ ካልሆነ እንጂ ምንም አይነት ይቅርታ እንደማያደርግላት በደንብ ተናግሮ ነበረ። በዛም የተነሳ እንግዲህ ነጻነት ወደ አዲስ አበባ መጥታ አብርሽና ሩታን ለማስታረቅ ወስናለች ማለት ነው። እንግዲህ ያው እንደምታስታውሱት ከሆነ ከአሁን በኋላ ምንም አይነት እንግዲህ የሚፈታ ወይም ደግሞ የሚስተካከል ነገር የለም ብላ ሩታ ወስናለች። ምክንያቱም በጣም እንደደከማት እና በዚህ ጉዳይም እንግዲህ ያው እንደምታስታውሱት ከሆነ ብዙ ነገር እንዳሳለፈች በጣም ብዙ ጭንቀት፣ በጣም ብዙ ሐዘን እንዳሳለፈች እና በአብርሽ ምክንያት በጣም ብዙ ነገሮች እንዳጣችና ወደፊትም እንግዲህ እንዴት ላምነው እችላለሁ? በጣም ብዙ ነገር እያየው እንግዲህ ሲያረግ ነበረ፣ በጣም ከርቶኛል፣ ብዙ ነገሮችን ደብቆኛል ብላ እንግዲህ በጣም ብዙ ነገሮችን ስታወራና እጅግ በጣም ተስፋ እንደቆረጠች በትዳሯ እንግዲህ ተደጋጋሚ ስታወራ እንደነበረ በደንብ እናስታውሳለን። እንዲህ እንደምታውቁት በጣም በሚገርም ሁኔታ ደግሞ የሩታ ቤተሰብ በተለይ እናትየው እንግዲህ ወደ ትዳሯ እንድትመለስና ሩታ ቶሎ ብላ ያው ከአብርሽ ጋ ያላትን ችግር ፈታ ወደ ቤቷ እንድትመለስ በተደጋጋሚ መልእክት ልኳል ማለት ነው። ይሄም እንግዲህ እጅግ በጣም ነገሩ ውስብስብ አድርጓል። እንግዲህ ወደ ትዳራቸው እንዲመለሱ በጣም ከፍተኛ ጫና እያደረጉ ነው። በተለያየ መንገድ ብዙ ሰዎች ሰዎችም በጣም ጫና እያረጉ እንደሆነ እንሰምተናል። እንግዲህ ወደ ትዳራቸው ይመለሳሉ ወይስ አይመለሱም የሚለው እንግዲህ በጣም አጠያያቂ ሆኗል። እንደምታስታውሱት እንግዲህ ያው በተለይ ኤፍሬም እና አቤል በጣም ሲለፉ ነበረ፣ በጣም ሲለምኗቸው ነበረ። እግር ስርድ ወድቆ እንግዲህ ኤፍሬም በጣም ሲለምናት እንደነበረ ሩታም በደንብ እናስታውሳለን። እሱ ብቻ አይደለም፣ በጣም ብዙ ሰዎችም እንግዲህ የተቃወሙት ነገር ደግሞ ዳኒ ሮያል፣ ፅጌ ሮያል እና ሜሪ የምትባለው በተለይ በጣም የሚቀርቧቸው እነዛ ጓደኞቻቸው በተለይ በሰርጋቸው ቀን አብሮ የነበሩት ዛሬ እንግዲህ ምንም አይነት ለማስታረቅም ወይም ደግሞ እነሱ ጋር መቶ እንኳን አንድ ቪዲዮ ለመስራትም ይሁን አንድ ቀን እንኳን ሊሰጠዋቸው አልፈለጉም። ከህይወታቸው ርቋል። ለምን እንደሆነ ብዙ ሰውም እየጠየቀ ነው። በተለይ እንደዛ ሲቀራረቡ አንድ ቤት ውስጥ እስከ መኖር ደረጃ ድረስ ደርሶ የነበሩት ለተወሰነ ጊዜም ቢሆን እንግዲህ ዱባይ ላይ በጣም ብዙ ነገር እንዳሳለፉ ሁላችንም የምናውቀው ጉዳይ ነው። ግን በቃ በጣም በጣም ክድዋቸዋል ማለት ይቻላል። በተለይ እንግዲህ በጓደኝነት ደረጃ እንደዚህ ተቀራርቦ ብዙ ነገር አብሮ ያሳለፉ ሰዎች ይህን ያለ እንግዲህ መራራቃቸው በጣም ብዙ ሰዎችን አስቆጥተዋል። በተለይ ዳኒ ሮያልና ፅጌ ሮያል ላይ በጣም ብዙ ትችት ያቀርባል ብዙ ሰው የራሳቸውን ህይወት ብቻ የሚኖሩ የሰውን ህይወት እንግዲህ በጭራሽ ደምቆ ወይም ደግሞ ደስተኛ ሆኖ ማየት የማይፈልጉ ሰዎች ናቸው እጅግ በጣም ብዙ ሰዎች ሰዎችን የሚቀርቡት ለራሳቸው ጥቅም ነው ብሎ በጣም ብዙ ሰዎች ሲናገሩ ነበረ። በዳኒ ሮያልና ፅጌ ሮያል በተለይ በጣም እንደተቀየሙ በጣም ብዙ የሩታና የአብርሽ ቤተሰብ እንግዲህ እጅግ በጣም በሚገርም ሁኔታ ሲናገሩ እንደነበረ በደንብ እናስታውሳለን። እሱ ብቻ አይደለም፣ እንግዲህ የሩታ ናትም በተደጋጋሚ ሩታን ስጠይቅ ነበረ፣ ወደ ቤቷ እንድትመለስ ወደ ትዳሯ እንድትመለስ ይህ ሁሉ ነገር እንደሚያልፍና ትዳር ውስጥም እንደተለመደው እንግዲህ እግርና እግር እንኳን እንደሚጋጭ ያው ሰውና ሰው በቀላል ነገርም ሊጣላ ይችላል። ግን ይህንን ሁሉ ነገር ረስታ ለልጇ ስትል ለራሷ ስትል ወደ ህይወቷ ወይም ወደ ትዳሯ እንድትመለስ እጅግ በማስጠንቀቂያም ጭምር በደንብ ተናግሮ ነበሩ። እንግዲህ እንደምታውቁት ያው ነገሩ ግን ከሮ ያው ሩታም የራሷን ውሳኔ ወስና እንግዲህ ወደ ህይወቷ ወይም ደግሞ ወደ ትዳሯ መመለስም ይህን ያልፈላጉት እንደሌለ ያላት እና አብርሽ ላይ ያላትም ተስፋ በጣም እየመነመነ መቶ እንግዲህ ምንም እስከ አለማመን ወይም ደግሞ ለትዳሬ አይሆነኝም ብላ እንኳን እስከ ማሰብ ደረጃ ድረስ ደርሳለች ማለት ነው። እንግዲህ ነገሮች በዚህ ከቀጠሉ እንደሚለያዩ መቶ ፐርሰንት የተረጋገጠ ነው። ግን እስካሁን ድረስ ያለው ነገር የነጻነት ጉዳይ በተለይ ብዙ ነገሮችን ሊቀይር ይችላል። ምክንያቱም ደግሞ እንግዲህ ነጻነት መታ አብርሽና ሩታን አግኝታ ያለውን ነገሮች በሙሉ ተናግራ ይቅርታም ጠይቃ ያለውን ነገር መፍታት ከቻለች አትሊስት እንግዲህ እንደምታስታውሱት ከሆነ ነጻነት ያጠፋችውን ነገር አትሊስት እንግዲህ ያው ሊረሳ ይችላል። እሱ ብቻ አይደለም ሩታም እንግዲህ በፊት የነበራት ወይም ተስፋ መቁረጥ አትሊስት እንኳን የተወሰነ ያው ለአብርሽ ወደ ማሰብ ደረጃ ልትመለስ ትችላለች ብለን እናስባለን። በተለይ ደግሞ እናትየው እያደረጉ ያለው ትልቅ ትልቅ ስራ ነው። በተለይ የልጃቸውንም ህይወት እንግዲህ በጣም ለማስተካከል ደፋ ቀና እያሉ ነው። እንግዲህ ውለታቸው እጅግ በጣም ትልቅ ነገር ነው። ምክንያቱም እንግዲህ አንድ ጊዜ ተጋብታ በተለይ ደግሞ አርግዛ አብራ እየኖረች ያለችውን በተለይ ባሏ ወይም ደግሞ የልጇ አባት የሆነንም እንግዲህ ተታ መውጣትም አችልም። ያው ከባድ ነው። በጣም ብዙ ነገሮች ተከስቷል። ስለሆነ እንግዲህ በትዳር መኖር ከጀመረች በኋላ መለያየት የሚባል ነገር እጅግ በጣም በ በጣም ከባድ እንደሆነ ሁላችንም የምናውቅ ጉዳይ ነው። እንግዲህ ነገሮች ሁሉ ከተቀየሩ በተለይ ነጻነት ይህንን ነገር መፍታት ከቻለች እንግዲህ ወደ ማንነታቸው ወይም ደግሞ ወደ ትዳራቸው ይመለሳሉ ማለት ነው። ያ ነገር ደግሞ በጣም ብዙ ሰዎችን ደስተኛ ሊያረግ ይችላል። ሁሉም ሰው ተስፋ የጣለባት ይመስላል። እንግዲህ ነጻነት ከተመለሰች እና በተለይ እንግዲህ ይህንን ሁሉ ነገር ከፈታች እጅግ በጣም ብዙ ሰውም እንደሚደሰትባትና ያጠፋችው ነገር እንደሚረሳ ሁሉም ሰው እንግዲህ በደንብ በተደጋጋሚ ሲያወራ ነበረ። እንግዲህ ነጻነት ወደ አዲስ አበባ መታለች ያለውን ነገር እንግዲህ በቪዲዮ እንደምታቀርብና አብርሽንና ሩታን ለመጨረሻ ጊዜ በአንድ ላይ እንደምታገኛቸውና በዛ ላይም እንግዲህ እግራቸው ስር ተደፍታ ይቅርታ ጠይቃ እንደምታስታርቃቸው በደንብ አድርጋ ተናግራለች ማለት ነው። ይሄ ነገር መናገሯና ማሰቧ ራሱ እጅግ በጣም በጣም ደስ የሚል ነገር ነው። ምክንያቱም እንግዲህ የምናውቃትም ነጻነት ስታበጣብጥ ወይም ደግሞ ስታለያይ ነበረ። በዛሬ እለት እንግዲህ ያው ለማገናኘትና ለማስታረቅ ማሰቧ ደግሞ እጅግ በጣም ደስ የሚል ነገር ነው። በጣም እንግዲህ ትልቅ ነገር እንጠብቃለን ብለን እናስባለን። ውድ የቻናሌ ቤተሰቦች አዲስ ያገኘሁት መረጃ ይሄንን ይመስላል። እንግዲህ በጣም ብዙ ነገሮች ተፈጥሯል። እጅግ በጣም ብዙ ነገሮችም ተከስቷል። እንግዲህ ፈጣሪ ሁሉም ነገር ቀላል ያ እንዳደርግላቸው እያልን እንግዲህ ያው እኛም መልካም ምኞት እንመኛለን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።